አንቺ የምትለምኑትን አታውቁም። ለልጆችሽ ሞት ነው እየለመንሻለሽው። እንደ ፈያታዊ ዘየማን ይሁን እንደ ፈያታዊ ዘፀጋም ይሰቀልልኝ እያልሽ ነው። ልጄ ተላልፎልኝ ይሰጥልኝ እያልሽ ነው። ስለዚህ ልመናሽን አስተካኪ እያለ ሳናው ሞት እንለምናለን። ልመናችን ትክክል እንዳልሆነ ሳሁን የምናስበው እግዚአብሔር እንደረሳለሁ እናስተማል። እግዚአብሔር ዘነጋይ ነው የምንለው ሴትያሉ ወደ ሚካኤል በለምን ሚካኤል ዝማረ ገብርኤል ዝም ገብርኤልን ዝማረ ቆይስ እንግዲህ ከሁለት አንዱ ሁለቱም ዝም ብለውኛል አለችና አንተ ሴታና ልጅ የሰማችሁ ነው ሴትዮ ጎረቤት ከነቀልክልኝ እኔ ለአንተ ጋቢ አለብሳለሁ ብላ ተሳለች ምን ብላ አዎ ጋቤ አለብሳለሁ አለች ጉዳዩ መፈፀሙ ማይቀርምና አንድ ጋ አንዳንድ ጊዜ ሆን ተብሎም ነገሮች ይሆናል፣ ወይ ሚካኤል ይሰራው ይሆናል፣ ወይ ገብርኤል ያስፈጸሙ ይሆናል። ጉዳዩ ሆንላት፣ ተሳካላት። ከዛ ሴጣኑ መፈለግ ጀመረች። በዚህ ትወጣለች፣ በዚህ ትገባለች፣ በዚህ ትሄዳለች። የሰማችሁ አዎ። ስለዚህ ቀበኛ ነው ላችን። ስለዚህ በዚህ ብትፈልግ የለም፣ በዛ ብትፈልግ የለም። ካህን መቼም ብልሃት አያጣምና ወደ ቤተክርስቲያን መጣ። አንድ አባት ቁጭ ብለው ነበርና፣ አባቴ እንደዚህ ብዬ ተስዬ ነበረ፣ ለምኜ ነበረ ለማል ጋቢ ያለብሳለሁ ብዬ። ከዛም በኋላ አይ እና ፈልጊው አጣሁት ስሎ አንቺ ደግሞ ምን ችግር አለ ስሞልቶ የለም እንደዚህ ጠብቂ አሁን ይመጣል አለ። ወጥሜ እንዳዚህ ጠብቂ አሁን ይመጣል አለ። ከዛን በኋላ ስትጠብቅ እሳቸው አንድ ባልና ሚስት ያስታረቁ ነበረና ታረቁ አሏቸው አይ አይ

ክብር ዝቅ ያደርጋሉ። ወገኖቼ እዚህ አውደ ምረት ላይ የመኪና ቁልፍ አይታደድም። እዚህ አውደ ምረት ላይ አካውንታችሁን ስንሞላ አይደለም የምንገኘው። እናንተ መንገደኞች ናችሁ። በመንገድ ላይ ቤት አይሰራም። ምናልባት አስቸግሮ ሜዳ ላይ ነጠሉበት ሰዎች መንገድ ላይ ሊያድሩ ይችላሉ። እኛ መንገደኞች ነን። እኛ ምኖች ነን? መንገደኞች ነን። ተጓዮችንን የዚህን ዓለም ጥቅማጥቅም እያገበሰበስን ልንኖር አይገባም። እንሄዳለን፣ ይወስደናል። በሰማይ የምትኖር አባታችን እያሉ መንግስት ምን ትበል አሁን አ እውነት አይመስል መሸነጋ መንግስትህ ትምጣ፣ መንግስትህ ትምጣ ማለት እኮች አለም ትለፍ ነው። ብትመጣስ እንደ ሌባ። ለነገሩ እኛ ኢትዮጵያ ቢያም ለመፎከር ምክንያት አናጣም። አስር ሞት መጣ ቢለው አንዱ ምንበል አራ አንዱንም በግጡ በነው አስር መጣ ቢባል አንዱን ግባው፣ እንላለን ግን፣ እንደዛ አይደለም። ዝግጅታችን እንደዛ አይመስልም። እዚ የምንቀር ነገር መስለው። እስቲ የሰባራችሁን አጥር ተመልከቱት። እስቲ ከዛም ቤታችሁን አጥር ተመልከቱት። እስቲ ቀጥሎ መኝታ ቤታችሁ። ታጥረን እኮ ነው ያለው ዳሃ እንኳ የማያንኳ ለዳሃ የተዘጋ የአብርሃም አይነት ሳይሆን በአጥርና በዳንጀራ አጥሮች የታጠረ በትላልቅ ውሾች የታጠረ ቤት ውስጥ ነው የምንኖረው። ይመጣችሁታል አንዳንዶች ሳያውቁ መላእክትን ለቤታቸው አስተናግደዋል እኛ ደግሞ አውቀን በመላእክቱ ላይ በዳሁን በር እንዘጋለን ጌታ አንድ ቀን ድሃ ሆኖ ወደ እናንተ ቢመጣስ የተራበው ሆኖ ወደ እናንተ ቢመጣስ የእናንተ ቤት ምግብ አይበላም የእናንተ ቤትም አይታደርበትም የእናንተ ቤት እርቅ አይካሄድበትም ማን ድሃ ነው ያንን አጥራፎ ቤት እንኳን ዳ ሆቃ አልሱም በእናንተ በር በእኛ በር እንደዚህ ነው። እና ነው። ስለዚህ ወደ እግዚአብሔር መመለስ ያስፈልጋል። ሶስተኛውና የመጨረሻው ሰዓቱ ስር ሶስተኛውና የመጨረሻው እግዚአብሔር ዝም ያለ የሚመስለው የእሱ ስራ እንደሆነ ይታወቅ ይፈልጋል። አሁን ስራ ያጣ ሰው ስራ ቢያገኝ ምን ተብሎ ነው የሚነገረው? እሱማ ምን አለው፣ ዘመድ አለው አለ የሚባለ አንድ ሰው ድንገት መሬት ቢያገኝ እሱማ ምን አለው

ስለዚህ እግዚአብሔር ሥራው እንዲታወቅ ዝም ይላል። ናቡከደነጾር ታላቅ ሐውልት አቁሞ ምስል አቁሞ ሲል እግዚአብሔር ዝም ብሏል። ለእነዚህ ምስል ስገዱ ሲል እግዚአብሔር ዝም ብሏል። ሰለስቱ ደቂቅም ወገን እንደሌላቸው ታይተው ነበር። የሚደርስላቸው እንደሌለ እስኪመስል ድረስ እግዚአብሔር ዝም አለ። ልክ ግን ወደ እሳቱ ሲጣል ማን መጣ? ማን መጣ? ዝም በሉ። ዝም ማለት ያስፈልጋል። ይህም ተረክ ነው። ይደራሩ ያኔ የእሳቱ ሲቀጣጠል ይልና የእናንተ ጌታ ይመጣል፣ እሳቱም ሲጠፋ እስከ መጨረሻው ይጠፋል። ስለዚህ እግዚአብሔር ስራ እንዲታወቅ እግዚአብሔር ዝም ይላል። ሌላው በቃና ዘገሊላ ላይ አንዱ ጋር ሲያልቅ ያውቅ ነበረ፣ ሁለቱም ጋር ሲያልቅ እግዚአብሔር ያውቅ ነበረ፣ ሶስተኛውም አምስተኛውም ሲያውቅ እግዚአብሔር እስኪያልቅ ድረስ ጠበቀ። ለምንድን ነው ትንሽ ቢቀር ኖሮ የማ ወይን ጠጅ ሳይሆን ቅራሪ ነበር ይሉ ነበር። ቅራሪ ሕይወት እግዚአብሔር ለማንም አይሰጥም። የተሻለውን እስኪ ስንሰጥ ስል እግዚአብሔር እንዲህ ያልም ይጠብቃል። አልዓዛር ሲሞት ቦታው ላይ አልነበርክም ብለው እነ ማርያም ና እነ ማርታ ነገሩት። ወንድማችን ወዳጅ ነበረ፣ አንተ እኮ እዚህ ምትኖር ኖሮ ወንድማችን ምን አይልም ምን አይልም ነበረ። አልዓዛር ግን አለ አንቀላፍቷል እንጂ ምን አላለም። ጠላታችን ቦታችንን ሲያስብ፣ እኛ በሕይወት እንኖራለን። ጠላታችን ሀዘናችንን ሲጠብቅ፣ እኛ በደስታ እንኖራለን አንዳንድ ጊዜ ግን የእግዚአብሔር ዝምታ ውስጥ ብዙ ደስታ እያለ እኛ ልናዝን እንችላለን። ብዙ የሚሰበሰብ ገንዘብ እያለ እኛ ልንራብ እንችላለን። ብዙ ሰው ሲያገኝ እኛ ልናጣ እንችላለን። ማጣታችን፣ ማዘናችን፣ መጎሳቆላችን ግን ለእርሱ ጋር ለመቅረብ ስለው ለመጠበቅ ያስፈልጋል። ስለዚህ አላዛርን ከመቃብር ከአንድ ቀን በፊት ቢያድ ነው ከሁለት ቀን በፊት ቢያድ ነው ኖሮ ክሊኒካል ዴዝ የሚባል ሳይንስ አለ። አንድ ሰው ሞቷል የሚባል ሰርተፊኬት ያስፈልጋል። ዝም ብሎ ሞቷል ብሎ መቅበር አይቻልም። መጭ ማለት አንድ ሰው ሆስፒታል ወጣ ማረጋገጫ ይሰጣል። የሐኪም ማረጋገጫ። እነዛ ባይሆኑ ዘንድ አንድ ሰው ሶስት ቀን ካልሞላው ተመልሶ ሊነሳ ይችላል ብሎ ይጠብቃል። ስለዚህ በዛ ቀን ቢያድነው ኖሮ አይደለም።